ሰላም ጤና ስትሪ ተመልካችና አድማጮች አሁን የወጣሉ መረጃዎች አሉ። ዲሽቃ ታጣቂው መንግስት ያቀረበለትን የሰላም ጥሪ ተቀብሎ እስከነ ዲሽቃው ገብቷል። መንግስት ያቀረበለትን እድል ተጠቅሞበታል። እንዲሁም ስዩም ይዘንገው ያስተላለፈው መልእክት አለ። እነዚህን ጉዳዮች በአንክሮት እንዳስ ሲሆናል። እንዲሁም እርምጃ ተወስዷል። እነዚህ ሁሉ እናነሳለን። አዲስ የሆናዎች ሰብስክራይብ ቤተሰብናዎች ላይክሸር ማድረጋችሁን እንዳትረሱ ወደ ቀዳሚ መረጃችን ከዚህ ጋር አያይዘን ቀጥታ የምናልፍ ይሆናል ማለት ነው። በተለይ መንግስት ተደጋጋሚ የሰላም አማራጭ ክፍት አድርጎ እየተቀበለ ይገኛል። ያልተቀበሉትን ደግሞ ህግ የማስከበር ዘመቻውን አጠናክሮ እየወሰድ ይገኛል ማለት ነው። በዚህም አጋጣሚ በሰሜን ሸዋ ዞን ደብረ ብርሃን ከተማ ናዶ ሲያምሬ ተብሎ የሚታወቀው የፋኑ ታጣቂ ቡድን መንግስት ያቀርበልትን እስከነ ዲሽቃው ተቀብሎ ገብቷል። መንግስት በሰላም ተቀብሎታል ማለት ነው። አንድ ዲሽቃ እስከ አነጽ ሚሊዮን አካባቢ የሚሸጥ ነው። በዚህ ጊዜ አካባቢ በተለይ ዲሽቃ እንግዲህ በሚሊዮን አካባቢ የሚያወጣ ዋጋ ያለው ነው። ዋናው ነገር ግን ቁም ነገሩ ስለ ሚሊዮን ስለሚያወጣው ዲሽቃ አይደለም። መንግስት ያቀርበኝ ሰላም አማራጭ እና አካባቢዎችን ወደ ሰላም መመለስ ነው ትልቁ አላማ። ነገር ግን በአጠቃላይ ከሚሊዮን ጀምሮ እስከ በመቶ ችግር የሚቆጠሩ ሺ ወጪ የምናደርገው ለመሰረተ ልማት ብናውለው የት እንደርስ ነበር የሚለው ቢሰመርበት መልካም ነው። ስዩም ይዘንገው መንግስት ያቀረበለትን ሰላም አማራጭ ከተቀበለ በኋላ በፋኖች ማስፈራሪያ የደረሰበት መሆኑንና ዛቸውን እሱን በተመለከተ መግለጫ ሰጧን። እንቅጩን የነገራቸው ሌላኛው ጉዳይ ታድሮ ደስ ተብሎ የሚታወቅ የወታ አባት ብርጌድ አባል የነበረ መከላከያ ህገ ማስከበር ዘመቻ በተወሰደው ተሰናብቷል። በቃ ይሄን የመጨረሻው እንደ ጌትነት መሳፍንትና እንደዚህ የጣፈንተው እየተሸኛኘ ይገኛል ማለት ነው። በዚህም እንግዲህ ህግ ማስከበር ዘመቻ ተጠናክሮ እየቀጠለ መሆኑ ተገልጿል። እዚህ ጋር እየያዝን ቀጥታ የምንመለከተው በተለይ ስለ ስዩም ይዘንጋው ነው። ወደ ቻናል ቤተሰብ ተከታታዮች አዲስ ሰብስክራይብ ማድረጋችሁን አተርሶ ቤተሰብ ሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዲሁ አብሮነታችን ኢትዮጵያዊነታችን ነው የሚያምርበን፣ ጽንፍ አይጠቅም። በተለይ ስዩም ይዘንጋው ካጋረው መልእክት እንደሚከተሉ አድምጣ አቀርብላቸዋለሁ። ስዩም ይዘንጋው ማለት መንግስት ያቀረበለትን የሰላም ጥሪ ተቀብሎ ከገባ በኋላ በፋኖች የሚላክትለት መልእክት አጋርቶናል። ግብፅ ጦርነት ስታነሳ መከላከያ ወደ አባይ ሲሄድ ኤርትራ ጦርነት ስትከፍት መከላከያ ወደ ኤርትራ ሲያቀና፣ ህወሓት ጦርነት ወደ ወልቀ ስትከፍት መከላከያ ወደ ወልቀ ሲያቀና፣ አንተ የታ አባት ደርስ የሚል መልክ ነበር የላኩለት። እሱ ደግሞ እኔ እንደ ድሮው ባሳለፉ ተጸጽቼ መንግስት ያቀርብልኝ ሰላም አማራጭ ተቀብያለሁ፣ አሁን ደግሞ እንደ ኢትዮጵያዊነት ስለማስብ እንደ ወገኖች፣ እንደ አባቶች፣ እንደ አርበኞች ዘምታለሁ የሚል መልክ ነበር ያስተላለፈ። ስለዚህ እኔ እዚህ ጋር በዋነኝነት አስምረን ከምንመለከተው ጉዳይ ምን ያህል ባዳና ባንዳነት አመለካከት ቢኖር ነው ይህን ያህል መልእክት የላኩለት ሀገራችን ለግብፅ እንድትወር ምን ያህል ቢፈቅዱ ነው ለኤርትራ እንድትወር ምን ያህል ቢፈቅዱ ነው የሀገራችን በአዳነት አሳልፎ ለመስጠት ምን ያህል እንደሚሰሩ በግልጽ ማሳያ መሆኑ በውል የተረዳንበት ነው አንዱ ስለዚህ መንግስት ደግሞ ለዚህ አጠናክሮ ህግ የማስከበር ዘመቻ እየወሰደ ያለ ከስር መሰረቱ አላማቸው የተሳሳተ አላማቸው የባዳ አስፈጻሚ መሆኑን ስላየ ነው። ይሄ ነው። ስለዚህ ጽንፍዛችሁም ትንቀሳቀሱ አካሄዳቸው መቶ በመቶ በዜሮ እያባዛችሁት መሆነ ግልጽ ነው። ሌላኛው ደግሞ አገራችን አሳልፋችሁ ለባዳ ለመስጠት ነው፣ አደጋ ላይ ለመጣ ነው የምትሰሩት። ቢሆንም ግን ቢሆንም አይሳካላችሁ መቶ ጊዜ መቶ ብትሞክሩ አይሳካም። እንደም እየተንኮታኮታችሁ እርስ በርሳችሁ እየተጨራርሳችሁ የሚገኘው በትናንትና በተመለከት ነው። ጌትነ መሳፍንት ራስ በራሱ ነው። ይሄ ነፋኑ ትግል ከፌል እራስ ራስ በራሱ ነው የደረጃ በላይ ልጆች ራስ በራሳችሁ የተሸኛኙት ይህ ነው የፋኑ ትግል ግልጽ ነው አካሄዳችሁ ግባችሁ ራዕያችሁ አላማችሁ ግልጽ ነው የሚያመላክተው መንግስት ደግሞ ለዚህ በህግ ማስከበር ዘመቻውን አጠናክሮ በግር በግር እየወሰደ ይገኛል ሌላኛው የመንግስት የሰላም አማራጭ ተቀብሎ ይገባሉ በደቡብ ወሎ ዞን በወርኢሉ በለጋሃዲ ተብሎ በሚታወቀው እንዲሁም ደግሞ ለጋቦ እና በኮረብታ አካባቢ ሲንቀሳቀሱ የነበሩ ታጣቆች የሰላም አማራጭ በመቀበል በሰላማዊ መንገድ እጃቸውን ሰጠዋን። በተለይ እጃቸውን ሲሰጠ መንግስት የሰላም አማራጭ ላይ ተቀበሉ በሰላም እየተቀበል ይገኛል። ወርኢሉ ወረዳ ቀበሌ ስምንት ተብሎ በሚታወቅ ከሬማ ና ለጌዳ ወረዶች ሸክፋ ተብሎ በሚታወቁ ሲንቀሳቀሱ የነበሩ ዋሴ ክፍለ ጦር ሰንጠቅ ሻለቃ አዘሽ ቃሉ አስፋው አንድ ስናይፐር እንደያዘ እንዲሁም ተኳሾችን ሱልጣን ሳይድም በተመሳሳይ መልኩ መንግስት ያቀረበ የሰላም ጥሪ ተቀብል ገብተዋል። በዚሁ ቀጠና ማለት ነው። ኑሩ ይዘኑም እንደዚሁ እስከነ ሙር ትጥቃቸው እነዚህ መንግስት ያቀረበላቸውን የሰላም አማራጭ ተጠቅሞበታም ማለት ነው። ውድ ቻነብ ሰዎች ጽንፍ ይውደም፣ ዘረኝነት ይውደም፣ ሰላማችን እናስጠብቅ። እነዚህ ናቸው እንግዲህ ሀገርን እያፈረሱ የሚገኙት። በአፋር ክልል ህዋትን የሚያወግ ሰላማዊ ሰልፍን በሌላኛው መረጃ ተካሂዷን በዛሬው ዕለት ህዳር 01 ሁለተኛ ወር ሶስተኛ 2018 ዓ ም ማለት ነው በአፋር ክልል ተካሂዷ ል ህዋትን የሚያወግዝ ሰላማዊ ሰልፍ ህዋት ወረራ ለማድረግ ሙከራ አድርጎ ነበር በዛም እንግዲህ በድሮን ጥሩ ትምህርት ከተሰጠው በኋላ ተመልሶ ወደ መጣበት ፈርጧል ለዚህ ደግሞ ይህን የሚያወግዝ ሰላማዊ ሰልፍ በአፋር ክልል ተካሂዷል ጽንፎች ይውደሙ ዘረኝነት ይውደም ሀገራችን ትለምልም ለሰላም ለፍቅር ለአብሮነት እንስራ በየትኛው ቋንቋ ተናገር በየትኛው የሚያምርብን በጋራ አብረን ስናድግ ነው በጋራ አብረን ስናለማ ነው ለጥፋት በጋራ ብንሰራ አብረን ተያይዘን ነው የምንጠፋ። ለልማት አብረን ብንሰራ አብረን ነው የምናድግ፣ አብረን ነው የምንበለጽግ። ለዚህ ነው ለዚህ ነው መንግስት ተደጋጋሚ ሰላም አማራጭ እየጠየቀ የሚገኘው እንደ ስዩ የሚዘንገው ያሉ እንግዲህ መንግስትን ሰላም ለተቀበሉ፣ በዛሬ ሁለትም ደግሞ በተመሳሳይ መልኩ ወዲሽ ቃ እንደታጠቀ መንግስት ያቀረበለትን ሰላም ጥሪ የተቀበለው እንደ እሱ አይነት ሌሎችም እንትቀበሉ በተለይ እና ዱሲ አምሬ ተብሎ የሚታወቀው የዝም የዝን ራዮች እንድንከተል ማሳሰብ እንፈልጋለን። ሌላኛው ጉዳይ ሌላኛው ጉዳይ መሰረተ ልማት አታውድሙ፣ አታውድሙ። አይጠቅምም። ለአማራ ነው ወይስ ለማንም ትታገሉት? አንዳንዴ ጥያቄ ይፈጥራል። አንዳንዴ ደግሞ ያሳዝናል። እጅግ አስነዋሪ ድርጊት ነው። ትምህርት ቤት ማቃጠል ማዘጋጀት፣ ማቃጠል፣ ተሽከርካሪዎች ማቃጠል፣ መሰረተ ልማቶችን ማስቆም ይሄ የአንዱ የትግል አጋር ሊሆን አይችልም። ጽንፍ እንዳያዛችሁ ይገባናል፣ ግን በልክ አድርጉት። እጅግ በጣም የተጋነ ጽንፈኝነት እንደዚህ እኔ በህይወት አላየውም። ስለዚህ ውድ ቻነብ ሰዎች ለሰላም ንቁም። በየትኛው ቋንቋ ተናገሩ፣ አማርኛ፣ እንግሊዝኛ፣ ኦሮሞኛ፣ ትግርኛ፣ ኤሶኦን ይህ ሁሉ ብንናገር አብረ ለመኖርና ለመስራት ብቻ የሚጠቅም ከዛ ውጭ አይጠቅምም። ቋንቋ ተራ ነገር ነው። በብሔር የተሰራው በዚ መሰረት ስለሆነ ነው። በብሔራቸው ብዙዎች ስለሚመጻደቁ ነው። ብሔርተኞች ቋንቋ ከሆኑ ብሔርተኛ የምትመሰረትበት ከዛ ውጭ ምንም አይጠቅምም። ስለዚህ በሌላ መረጃ እንገናኛለን። ውድ ቻና ቢሰዎች መልካም ሁሉ እንዲሆንላችሁ እመኛለሁ።